የሆድ እብጠት፣ የሆድ ድርቀት ወይም ቀኑን ሙሉ እንደከበዶት የሚሰማው ስሜትን እየተዋጉ ነው? እውነታውን ልንገራችሁ፣ ከአምስት እስከ 20 ኪሎ የሚደርስ ያልተገደበ የቆየ ቆሻሻ ይዞ ሊሆን ይችላል። አዎ፣ በትክክል ሰምተዋል፤ ብዙ ፓውንድ መርዝ የተሞላው ሰገራ በውስጣችን አለ። እናም ይሄ ምቾት ማጣት ብቻ አይደለም፤ ስር የሰደደ የሆድ እብጠት፣ ድካም፣ የአእምሮ ጭጋግና አመጋገብም ሆነ እንቅስቃሴ ሳይበግረው ግትር የሆነ ሆድ ሊያስከትል ይችላል። ሰውነቱ የሚገባውን ረፍት ባለማግኘቱ ከመርዝ ጋር እየተዋጋ ነው። ያ ዛሬ ያበቃል። ዛሬ ማታ አንድ ብርጭቆ ብቻ ጠጥተው በአንድ ሌሊት ውስጥ ጥልቅ የአንጀት ማጽዳት እንዲያደርጉ የሚያስችሉትን ኃይለኛ የዘመናት የተፈጥሮ የምግብ አዘገጃጀት መመሪያዎች ላጋራችሁ ነው። በሺዎች የሚቆጠሩ ሰዎችን እረድተዋል። እናም እርሶም የእፎይታ ተራው ነው። የደረቁ ፕሪሞች፣ የተልባ ዘርና ዘቢብ፣ እነዚህ ሦስት እጅግ በጣም ኃይለኛ ነገሮች እንዴት አብረው እንደሚሰሩና ከሁለት እስከ ስድስት ሰዓት ውስጥ እንዴት ሙሉ ለሙሉ ማጽዳት እንደሚችሉ ልብ ብላችሁ ተመልከቱ። እስከ መጨረሻው ተከታተሉኝ። ይህ የረጅም ጊዜ መፍትሄ ሊሆን ይችላል። የአንጀት ቆሻሻን ለማፅዳት ዛሬ ማታ ይጠጡት፣ አንድ ብርጭቆ በቂ ነው። በብዙ ሰው የምግብ መፍጫ ሥርዓት ውስጥ ብዙ ያልተገደበ ቆሻሻ ሊኖር እንደሚችል ያውቃሉ። የሆድ ድርቀት፣ የሆድ እብጠት ወይም ሙሉ በሙሉ ባዷ ለመሆን ከሚያመጣው የሚያስቸግረው ስሜት ጋር እየታገሉ ከሆነ ይህ የእርስዎ እውነታ ሊሆን ይችላል። አንዳንድ ባለሙያዎች ባደረጉት ጥናት የአንጀት ክፍል ከአምስት እስከ 20 ፓውንድ የተከማቸ ቆሻሻ ሊይዝ እንደሚችል ይገምታሉ። ዛሬ በሺዎች የሚቆጠሩ ሰዎች በመጨረሻ ሲፈልጉት የነበረውን እፎይታ እንዲያገኙ የረዳ ኃይለኛ የተፈጥሮ የምግብ አዘገጃጀት መመሪያዎችን አጋራችኋለሁ። ብዙ ሰዎች የሆድ ድርቀት ምን ያህል ከባድ እንደሆነ አያውቁም። ቆሻሻ በአንጀት ውስጥ ለረጅም ጊዜ ሲቆይ ይከማቻል ናም ይጠነክራል። ሰውነት ለማስወገድ የሚገባውን ብዙ ፓውንድ የቆየ ሰገራ ይዘው ሊሄዱ ይችላሉ። ይህ ምቾት ማጣት ብቻ ሳይሆን በእውነት ጤናማ አይደለም። ቆሻሻው በሥርዓቶ ውስጥ ረዘም ላለ ጊዜ ሲቆይ መርዛማ ንጥረ ነገሮች ወደ ደም ውስጥ ይመለሳሉ። ስር የሰደደ የሆድ እብጠት፣ የሆድ ህመም፣ በቀን ውስጥ ዝቅተኛ የኃይል መጠን፣ የአንጎል ጭጋግና ምንም ያህል የአካል ብቃት እንቅስቃሴ ወይም ጤናማ አመጋገብ ቢያደርጉ የማይጠፋ ግትር የጠነከረ ሆድ ሊያጋጥሞት ይችላል። ሰውነቱ ከቀናት ወይም ከሳምንት በፊት መወገድ የነበረበትን ቆሻሻ ባለማስወገዱ በመርዝ እየተመረዘ ነው። የምግብ መፍጫ ስርዓቱ በሰውነት ውስጥ ያለውን ነገር ሁሉ ይጎዳል። መፍትሄውን ለዘመናት ጥቅም ላይ ከዋሉ ሶስት እጅግ በጣም ኃይለኛ ከሆኑ የተፈጥሮ ንጥረ ነገሮች ያገኙታል። እያንዳንዱ ለምን እንደሚሠራ በትክክል አብራራ። በመጀመሪያ የደረቁ ፕሪሞች፣ እነዚህ በተፈጥሮ ውስጥ በጣም ኃይለኛ የሆኑ ላክሲዎች ናቸው። ሶርቢቶል ይይዛሉ፣ ይህም በሰውነቱ ሙሉ በሙሉ የማይዋጥ የስኳር አልኮል ነው። በምትኩ ውሃ ወደ አንጀቶ ይጎትታሉ፣ ሁሉንም ነገር ያለሰልሳሉ። ፕሪም በአንድ ኩባያ ከስድስት ግራም በላይ ፋይበርና በአንጀት ውስጥ ያሉትን ጡንቻዎች እንዲኮማተሩና እንዲገፉ የሚያነቃቁ ፊኖሊክ አሲዶች የተባሉ ልዩ ውህዶች ይይዛሉ የሕክምና ጥናቶች ፕሪም ከብዙ ማዘዣ ከሚገኙ ላክሲዎች የበለጠ ውጤታማ መሆናቸውን አረጋግጠዋል። ሁለተኛ፣ የተልባ ዘር። ይህ በጣም ወሳኝ ነው። የተልባ ዘር ከውሃ ጋር ሲገናኝ ወፍራም ጄል የሚመስል ፍሳሽ ይፈጥራል። ይህ ጄል የአንጀቶን ግድግዳዎች ይሸፍናል እናም እንደ ተፈጥሯዊ ቅባት ሆኖ ያገለግላል። ቆሻሻው በተለጣፊ ሁኔታ እንዲያልፍ ይረዳል። የተልባ ዘር ሰገራን የሚያለሰልስ የሚያሟሟ ፋይበር ይዟል። ይህም ብዙ መጠን የሚጨምርና የአንጀት እንቅስቃሴን የሚያነቃቃ ነው። ሦስተኛው ዘቢብ። እንደ ጣፋጭ ተጨማሪ ሊመስሉ ቢችሉም ዘቢብ ታርታሪክ አሲድና በአንጀት ውስጥ ያለውን የቆሻሻ እንቅስቃሴ ለማፋጠን አብረው የሚሰሩ ተጨማሪ ፋይበር ይይዛል። እንዲሁም መለስተኛ የሆስሞቲክ ውጤት ያላቸው ተፈጥሯዊ ስኳሮች ይጨምራሉ፣ ይህም ወደ አንጀቱ የበለጠ ውሃ ይስባል። አሁን ይህንን ኃይለኛ መድኃኒት እንዴት ማዘጋጀት እንደሚቻል በትክክል የሆሉት አስራ አምስት የደረቁ ፕሪሞች ያስፈልጎታል፣ ሁለት የሾርባ ማንኪያ ዘቢብ፣ አንድ ሙሉ የሾርባ ማንኪያ የተልባ ዘርና ሁለት መቶ ሚሊ ሊትር የሞቀ ውሃ። ሞቅ ያለ ውሃ አስፈላጊ ነው፣ ምክንያቱም ንጥረ ነገሮቹን ወዲያውኑ ስለሚያነቃቃ ሁሉንም ነገር ወደ መፍጫ ውስጥ ያስገቡና ለስላሳና ወፍራም ድብልቅ እስኪያገኙ ድረስ በከፍተኛ ፍጥነት ይቀላቅሉት። ለስላሳ ይመስላል፣ ግን በጣም ወፍራም ነው። ስኳር ወይም ጣፋጭ ነገሮች በጭራሽ አትጨምሩ። ከፕሪምና ዘቢብ የሚገኘው ተፈጥሯዊ ጣፋጭነት በቂ ነው። ድብልቁን በሙሉ በአንድ ጊዜ ይጠጡት። የሰውነት የማጽዳት ውጤትን ለመቀስቀስና ለማስነሳት ያንን የተጠናከረ መጠን ያስፈልጋል። ይህ ጥምረት ከተፈጥሮ ላክቶስ ውህዶችና ዙ ፈሳሽ ጋር በአንድ መጠን ከ20 ግራም በላይ ፋይበር ያቀርባል። ከ2 እስከ 6 ሰዓት ውስጥ ሰውነቶ የማስወገጃ ሂደቱን ይጀምራል። አብዛኞቹ ሰዎች ብዙ የአንጀት እንቅስቃሴዎች ሪፖርት ያደርጋሉ። ይህ ሙሉ በሙሉ የተለመደ ነው እናም በትክክል ምን መሆን እንዳለበት ነይ። ይህ እውነት ነው፣ በትክክል ይሠራል። ናም በሺዎች የሚቆጠሩ ሰዎች ሞክረውት ውጤታማነቱን አረጋግጠዋል። ይህንን የምግብ አሰራር ከሞከሩትና ከአንድ ወይም ከሁለት ቀን በኋላ ሁነኛ እፎይታ ካላገኙ እባክዎ ዶክተርዎን ያማክሩ ምክንያቱም ስር የሰደደ የሆድ ድርቀት የሕክምና እርዳታ የሚያስፈልጋቸው መሰረታዊ የጤና ችግሮችን ሊያመለክት ይችላል። ነገር ግን አልፎ አልፎ የሚከሰት የሆድ ድርቀት ወይም ግትር የሆድ ድርቀት ላለባቸው አብዛኞቹ ሰዎች ይህ ተፈጥሯዊ መፍትሄ ሰውነቶ በጣም የሚፈልገውን ጥልቅ የአንጀት ማጽዳት ሊያቀርብ ይችላል። ይኸው የአንጀት ቆሻሻን ለማጽዳት የዘመናት ሚስጥር በአንድ ብርጭቆ ውስጥ አስታውሱ፣ ስኳር ወይም ጣፋጭ ነገር በጭራሽ አይጨምሩ። የፕሪምና ዘቢብ ተፈጥሯዊ ጣፋጭነት በቂ ነው። እናም ሁሉንም በአንድ ጊዜ ጠጡት። ሰውነቶ ትክክለኛ የማጽዳት ምላሽ ለመቀስቀስ ያንን የተጠናከረ መጠን ይፈልጋል። ብዙ የአንጀት እንቅስቃሴዎች ያጋጥማቸዋል። ይህ ሙሉ በሙሉ የተለመደና የሚጠበቅ ነው። አሁን ይንገሩኝ ዛሬ ማታ ይሞክሩት። የደረቁ ፕሪሞች፣ ዘቢብና የተልባ ዘሮን ያዘጋጁ። ነገ የሰውነትዎ ምላሽ ምን እንደሆነ ለማየት ጓጉቻለሁ። በአስተያየት መስጫው ላይ ጻፉልኝ። ይህንን ከሞከሩ በኋላ ምን ያህል ጥሩ ስሜት እንደተሰማዎት ይንገሩኝ። ይህ ቪዲዮ እፎይታ እንዲያገኙ ከረዳዎት እባክዎ ለሚጨነቁ ለሌላ ሰው ያጋሩት። ማስጠንቀቂያ ይህንን የምግብ አሰራር ከሞከሩና ከአንድ ወይም ከሁለት ቀን በኋላ ከፍተኛ እፎይታ ካላገኙ፣ እባክዎ ዶክተርዎን ያማክሩ። ስር የሰደደ የሆድ ድርቀት የሕክምና እርዳታ የሚያስፈልጋቸው መሠረታዊ የጤና ችግሮችን አመላካች ነው። ነገር ግን ይመላ ለብዙሃኑ የእፎይታ ቁልፍ ነው። እውነተኛ ውጤት የሚያስገኙ ተጨማሪ የተፈጥሮ ጤና መፍትሄዎችን ለማግኘት አሁኑኑ ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እንገናኝ።